ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ዛሬ እንግዲህን ተመልሼ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ የመጣሁት በትናንትና ዕለት ጽጌ አብርሽን አግኝተውን ነበረ። አብርሽንም ያገኘችው የራሷን ምክንያት ነበራት ማለት ነው። ከዛ በፊት ሩታን ደውላ እፈልግሻለሁ ቤት ላገኝሽ እፈልጋለሁ ብላ ቤት እንድትቀመጥ ካደረገቻት በኋላ እንግዲህ አብርሽን ደግሞ ደውላ እንድመጣ አድርገው ነበረ። ይሄ አብርሽን እንድመጣ ያደረገችበት ዋና ምክንያት ደግሞ እንዳለችው ከሆነ እኔና ሩታ ረጅም ጊዜ ተጣልተን ነበረ። ነገር ግን አሁን ላይ ታርቀን ቤስት ጓደኛ ሆነናል። ጓደኛ ስለሆንም እንገናኛለን እናወራለን፣ አብረን ብዙ ጊዜ አሳልፈን እናውቃለን። እና ባሳለፍናቸው ጊዜያቶች በሙሉ ሩታን ለማየት ወይም ለመገንዘብ ችያለሁኝ። እሷ አፋውታ እንደዚህ ነው እንደዚህ ነው ብላ ባትነግረኝም፣ እኔ ያው ሴት ነኝና የሴቶች ባህሪ ይገባኛል። ስለዚህ ሩታ አሁንም ድረስ ለአብርሽ ፍቅር እንዳላት፣ በጣም እንደምትወደው ተረድቻለሁኝ። እና ከይሳ ጋር የሆነችውን ምክንያት አብርሽ ለማናደድ እሱን ያው እሱ ደግሞ ከእሷ ጋር ይሆናል ከፍቅር ጋርም አንድ ደግሞ አንድ ከውታጀር አመጣች ከምትባል ልጅ ጋር አብሮ ሲሆን ነበር እና ያንን ስሜት እሱም እንዳየው ትፈልጋለች እና ለዛ ነው ከይሳቅ ጋር የሆነችው እንጂ አብርሽና ና ነው ሩታና ይሳቅ ምንም አይነት ግንኙነት እንደሌላቸው ነው የተረዳሁት፣ ብላለች። እንግዲህ ነገር ግን ይሄ እንደዚህ ነው እንደዚህ ነው ብላ ከእሱ አንደበት የሰማሁት ነገር የለም። ግን እርግጠኛ ሆኜ የምነግራችሁ ሩታ ከይስሐቅ ጋር የሆነችው አብርሽን ለማናደድ ነው ብላለች ማለት ነው። እና ይሄ ነገርም ስለተረዳች ሩታ አብርሽ ለማናደድ እንደሆነ በውስጧ ስለተረዳች ምንድን ያደረገችው ሩታን ደውላ ከቤት እንዳትወጪ እፈልግሻለሁ እየመጣሁ ነው ብላ ሩታን ቤት እንድትቀመጥ አደረገቻት። ከዛ ደግሞ አብርሽ ጋር ደውላ አብርሽን ማግኘት ፈለገችና አገኘችው። ያ አብርሽ ከመጣም በኋላ ምንድን ነው ያለችው? አንድ ሀሳብ አቅርቤያለሁ። ይሄ ሀሳብ ደግሞ እንደ ፈተናም ነው። እንደገና ደግሞ ፍቅርህን የምታውቅበት የመጨረሻ ደረጃ ማለት ውሳኔዋን በደንብ የምታቀውን እሩታ ትወድሃለች አትወድህም፣ ወይም እንዴት ተቀየመች ከልቧ ነው ወይስ ዝም ብላ ነው የሚለውን ነገር ማየት እንፈልጋለን። ለዛ አንድ ሀሳብ አምጥቻለሁ ብላ ልስማሻላት ማለት ነው። እና ሀሳቧ ምንድን ነው? አብርሽ አንተ እቤት ትገባለህ። አሁን እቤት ሩታ ከቤት እንዳትወጣ አድርጊያታለሁ። እቤት ናት ያለችው። እኔ እናንተ እቤት እንሄዳለን። ከዛ ግን እንደገባን አንተ ቀጥ ብለህ መኝታ ቤት ገብተህ ሻንጣዎችህን አስተካክለህ ልሄድ ነው ቡታጅራ ብለህ ትነሳለህ። እንግዲህ አልመለስም ለመጨረሻ ጊዜ ነው የምሄደው ብለህ ትነሳለህ። እሷ አትሄድ፣ መሄድ የለብህ ምናም ነገር ካለችህ እንደምትወድህ ማሳያ ነው። ነገር ግን የራሰ ጉዳይ ብላ ምንም አይነት መልስ ማሰጥ ከሆነ በቃ ለአንተ ያለህ ነገር አልቋል ማለት ነው፣ እና በዚህ ማወቅ ትችላለህ ብላ ለአብርሽ ነገረችው። አብርሽ በሰዓቱ በዚህ ሀሳብ አልተስማማም ነበረ። ምክንያቱም ምንድን ነው ድጋሜ ብሰበርስ አለ ለመመሰላቸው ከዚህ በፊት እሷ ባለችበት ቦታ በሙሉ እየተከተለ እየሄደ እስቲል እንትና ቤት ራሱ እያለች ሜሮን ቤት ራሱ እያለች ሄዶ እንደዛ እየተገፈተረ እየተመታ እንኳን ሩታ ማናገር ይፈልግ ነበረ። አሁንም ሩታ ከየሳጋ ስትሆን ሄዶ ሊያናግራት ይፈልግ ነበር። ብቻ ግን እሷ አለችበት የተባለበት ቦታ ሁሉ እየተከተለ እየሄደ እሷ እንድታናግረው እድል እንድሰጠው ብዙ ጊዜ ጠይቃት ነበረ ማለት ነው እና ያ ሁሉ ስላልተሳካለት አሁንም ጽጌ ያመጣችውን ሀሳብ መስማማት አልፈለገም። ምክንያቱም ምንም አትልም ምንም ስለማትል እኔ ጭራሽ እሰበራለሁ፣ ከበፊቱ የበለጠ ስለምጎዳ ይሄ ነገር ይቅርብኝ ብሏታል ማለት ነው። ምክንያቱም አሁንም አንድ ቤት ነው የሚኖሩት፣ እንግዲህ የተለያየ ክላስ አንድ ቤት ነው የሚኖሩት። ነገር ግን እሷም ስትወጣ ዝም ብላ ነው የምትወጣው፣ እሱም ደህና ዋልሽም ደህና አደርክ ምናምን አይባዋሉም ማለት ነው እና አንድ ቤት እየኖርን እየወጣሁ እየገባሁኝ የት ነህ ወዴት ነህ እንዴት ዋልክ ምናምን ማትለይ ልጅ ዛሬ አይደለም፣ ሻንጣዬን ምን ስዬ ብወጣ ምንም ላትል ትችላለች። ምንም ካላለች ደግሞ እኔ እናደዳለሁ። ስለዚህ ይሄ ነገር ይቅርብኝ አልፈልግም ብሏት በጣም አስቸግሯት ነበረ፣ ለጸጋ ማለት ነው። ጸጋም እንግዲህ በእኔ ይሁንብህ፣ መጥፎ ነገር ከተናገረችህ፣ የሚያስጠላ ቃላትን ከተናገረችህ፣ አንተንም ቤተሰቦችህንም ሌላ ሌላም አካል የሚነካ ነገር ከተፈጠረ፣ ጸብ ማለት ነው፣ እመነኝ፣ ይሄን ቪዲዮ አልፖስተውም ግን ምርጥ ከሆነ እሷም ደግሞ ለአንተ ያላትን ነገር የምታሳይ ከሆነ እና ክፉና ደግ ካልተነጋገራቸው ይሄ ቪዲዮ ይፖሰታል ማለት ነው። እመነኝ። ግን መጥፎ ነገር ከተፈጠረ ይሄ ቪዲዮ አይፖሰትም ብላ በጣም አሳምነው ነበረ። እሱም እንግዲህ ያው ልመና በጣም ስለበረታበት ለአንቺ ስል እሺ፣ ይሄ ነገር እኔ አልፈለግኩትም ደስተኛም አላደረገኝም፣ ነገር ግን ጽጌ አከብርሻለሁ። ስለዚህ ይሄን ነገር የማደርገው ለአንቺ ስል ነው እንጂ እኔ ምንም ይሄ ነገር አልታየኝም አላት ማለት ነው። እሷም ደግሞ በእኔ የሆንበት ችግር የለውም፣ በቃ አትፍራ፣ መሆን ያለበት ነገር ይሆናል፣ ያስፈራ ነገር የለም እና ሞክረው ብላ በጣም ለረጅም ሰዓት ካሳመነችው በኋላ ወደ ቤት እንዲሄዱ ሆነዋል ማለት ነው። ቤት ከሄዱም በኋላ ልክ በር ተንኳኩቶ ሲከፈት አብርሽ ብሩን በጣም ነው ገፍትሮት የገባው ማለት ነው እና ቀጥ ብሎ እንደገባ ሰላምታ የለ ምን የለ ወደ መኝታ ቤት ገብቶ ሻንጣ ማዘጋጀት ላይ ነበር የተጠመደው ማለት ነው። ያ በዛ ሰዓት ደግሞ ጽጌ ሳሎን ሆነው ከእሩታ ጋር እየነገረቻት ነበረ፣ እና የፈለግኩሽ አብርሽ አግኝቸው ነበረ፣ ቡታጅራ ሄዳለሁ እያለ ነው። ቡታጅራ የሚሄደው ደግሞ ሁለተኛ አዲስ አበባ ድጋሚ ላይ መለስ ጠቅላላ ነው የሚሄደው ስለዚህ ከዚህ በኋላ ላይመለስ ስለሚችል ድጋሚ ደግሞ ወጣበት ቦታ ድጋሚ እንዳደስ እዛ ከሚሄድ ያው ሀሳብሽ ምን ይመስላል? ምን ብላ ነበረ ስትጠይቃት የነበረው ማለት ነው። ልክ እንዳልተመካከሩ ሆኖ ሩታም በሰዓቱ እንዴት ለምን ለምን ይሄዳል ምናምን ነገር ስትል ነበረ። ነገር ግን ያው ኩርፊያው እንደመረረው አንድ ቤት ተኳርፎ መኖር በጣም እንዳስጠላው ምናምን ነገርና ይሄ ነገር ይሄ ህይወት እንደሰለቸው ሰለቸው ነግሮኛል ነው የምትለው። ያው ሩታ ግን አላስቻላትም። ያኔ አወረዋለው አወራው፣ ችግር የለውም ማናገር እፈልጋለሁ፣ እሱ ሊሄድ አይችልም፣ ሄድ የለበትም ምናምን ብላ ሀሳቧን ተናግራለች ማለት ነው። ሩታ ይህን ካለች በኋላ ያው እንግዲህ አብርሽ ሻንጣውን ይዞ ሊወጣ ሲል ሩታ የትነህ ወዴት ነው ማለት ጀመረች ማለት ነው። እና እሱ ደግሞ ምንድን ነው ያለው እስከ ዛሬ አንድ ቤት ተኮራርፈን ይህን ያክል ወራት ስንኖር የት ነህ እንደ የት ነህ ብለሽ ምንም አታቂልሽ። ዛሬ ሄዳለሁ ብዬ ሻንጠኝ ሳነሳ የት ነው ብለሽ የመጠየቅ መብት የለሽም ለምንድን ነው እንደዚህ የምትኝ? ብሎ ጠይቋት ነበር ማለት ነው። እውነቱ ነው ማለት አንድ ሰው አንድ ቤት እየኖራችሁ ተኮርፋችሁ ደህና ደርሽ ምናምን ሳትባባሉ ደህና ዋልክ ደህና ዋል ሳትባባሉ ኖራችሁ ኖራችሁ ሄዳለሁ ሲባል ለምን ማለት ተገቢ ነው ብዬ ባላስብም፣ እሷ ግን ለምንድን ነው አትሄድም ቀድል ሲጠኝ እሱ ደግሞ እስከ ዛሬ እድል ሰተሽኛ አታውቂም። ዛሬ እንዴት ነው ሰጭኝ ምች ምናም ይቅርታ፣ በቃ ካጠፋሁኝ፣ ከዚህ በኋላ ይሄ ነገር አይፈጠርም ምናምን ብላ ተስማምተው አስታርቃቸዋለች ማለት ነው። አስታርቃቸው ስላቸው ቢያንስ አብርሽ ለሩታ ሩታ ለአብርሽ ቦታ እንዳላቸው ይሄ ነገር ወይም ይሄ ፈተና አሳይቷል ማለት ነው። ስለዚህ አብርሽም አሁን ሙሉ በሙሉ ሩታ እንደምትወደው አውቋል ማለት ነው። ምክንያቱም ጥሩ ስሜት ላይ አልነበረም ሰሞኑን። ታውቃላችሁ ከሂሳቅ ጋር በጣም አእምሮባት ደስ ደስ የሚል ቪዲዮ ሲሰሩ ነበረ፣ በጣም ደምቀው ነበረ። ሩታም ሆነ ሂሳቅ በጣም አእምሮባቸው ነበረ። እና ለአብርሽ ደግሞ ያ ነገር አላስደሰተውም። ስለዚህ በዚህ ሀሳብ ግን አሁን እርግጠኛ ሆነ ማለት ነው። ማለት እሩታ ከይሳጋ ከይስጋ እንደማትሆን እና ዛሬም እንደምትወደው ያየበት ምርጥ ቪዲዮ ነበር ማለት ነው።